የግፊት ምክንያቶች ምን እንደሆነ ያውቃሉ? ዶክተር አሚር ሙሰማ እባላለሁ። በዌልስፕሪንግ መልቲ ስፔሻሊቲ ሴንተር ውስጥ የውስጥ ደዌ ስፔሻሊስት ነኝ። ለግፊትና ለልብ ክትትል የሚመጡ ታካሚዎቻችንን ሁሉ እንዲያውቁ የምንፈልጋቸው የግፊት መንስኤዎች ወይም ግፊት እንዲከሰት ምክንያት የሚሆኑ ፋክተሮች አሉ። አራት ዋና ዋና ናቸው። የመጀመሪያው ጄኔቲክስ ነው። ከቤተሰብ የምንወስደው ወይም አንድ ሰው ሲወለድ ሊከሰት የሚችል የጄኔቲክ ለውጥ ነው። ብዙ አሁን ላይ ሳይንስ የደረሰባቸው ብዙ ፋክተሮች አሉ። ሁለተኛው የአካባቢዊ ሁኔታ ነው። የምንኖርበት ክላይሜት፣ የአካባቢ የአየር ጸባይ፣ የአየር ብክለት፣ የድምፅ ብክለት እና ጂኦግራፊክ ሎኬሽንም ትልቅ ኢምፓክት እንዳላቸው ይታወቃል። ሶስተኛው የሶሾ ኢኮኖሚክ የሚባሉ አሉ። የአንድ ሀገር ውስጥ ያለ ማህበራዊ የሰላምና የማህበራዊ የሰላምና ኢኮኖሚክ ሁኔታ ለግፊት ከፍተኛ አስተዋጽኦ አለው። እዚህ ስርም ብዙ ፋክተሮች ናቸው። አራተኛውና በጣም ኢምፖርታንት የሚባለው የአንድ ሰው አኗኗሩ ቢሄቪየራል ፋክተርስ ይባላሉ። እነዚህ የአመጋገቡ፣ ኤክሰርሳይሱ፣ የዕለት ተዕለት እንቅስቃሴው፣ የሚተኛውን እንቅልፍ ብዛትና ኳሊቲ እንዲሁም የሚወስደው ሌሎች መድኃኒቶች ካሉ ድራግ አልኮል ሊሆን ይችላል። እነዚህ ከፍተኛ አስተዋጽኦ አላቸው። ይህን ማወቅ የሚጠቅመው ለምንድን ነው? ሶስቱ የግፊት ፋክተሮች ወይም ለግፊት አስተዋጽኦ ያላቸው ነገሮች በእኛ ቁጥጥር ስር አይደሉም። ጄኔቲክስ ኦልሞስት ምንም መቀየር ማንችለው ነው። ሌሎች ሀገራዊና አካባቢዊ ሁኔታዎች ደግሞ በእኛ ቁጥጥር ሳይሆን ሀገራዊና ፖሊሲዊ ፖሊሲያዊ ነገሮች የሚመለከቱ ናቸው። አንድ ሰው ግን በግሉ አመጋገቡን ኤክሰርሳይሱን እንቅልፉን ስትረስ ሁኔታውን እና ዳቸውን የሚጠቀማቸውን አልኮል የመሳሰሉ ሲጋራ የመሳሰሉ ነገሮችን በመቆጣጠር ግፊት እና ጠቅላላ ጤናውን ለውጥ ማምጣት ይችላል ማለት ነው። እነዚህን ምንድን ነው የሚመከረው በእነዚህ ላይ የሚለውን በሚቀጥሉት ቪዲዮች ይመለሳለሁ። ስለ ግፊት እና መሰል ጉዳዮችን ማወቅ ከፈለጋችሁ ሌሎች ቪዲዮቻችንን በእነዚህ ፕላትፎርሞች መከታተል ትችላላችሁ። በአካል ደግሞ ዌልስፕሪንግ መልቲ ስፔሻሊቲ ሴንተር ብትመጡ ማንኛውንም ጥያቄ መጠየቅ ትችላላችሁ። አመሰግናለሁ።